የሰላም ተስፋን ቀሚስ ለግሩፕ በብዛት ታዘን ነበር እና ስኬቶስ ለምን ትንሽ አላሳያችሁም? ብዬ ነው እና እጅግ በጣም ነው የሚያምረው። በተለይ ዋጋው በተለይ ዋጋው ከልብሶ አንፃር ዋጋው ኦኤምጂ። ምክንያቱም እኛ ተገቢ የሆነ ትርፍ ነው ማግኘት የምንፈልገው እንጂ እጥፍ እጥፍ አንፈልግም ማለት ነው። ምክንያቱም ኑሮ ውድ ነው፣ የትኛውም ዓለም ላይ ስንኖር ማንም ሰው ብር ሞልቶ ደልቶት የሚያገኝ የለም። እንዴት እንደሚገኝ ብር እናውቃለን ማለት ነው። እና በጣም ነው የሚያምረው። እንደምታዩት ልክ እራሷ ፐርፌክት እዚህ ላይ እጅ ላይ ያዝ ብሎ ወደ ላይ ቡፍ ያለ ነው። በጣም ነው የሚያምረው። በቃ ለየት ያለ ስራ ነው ይለያል። ለዛ ነው በጣም ብዙ ሰው የሚወደው እና የሚያዘው። አሁን ደግሞ አሸንድዬ እየመጣ ነው፣ አዲስ አመት እየመጣ ነው። በጣም ብዙ ሰው ይፈልጋል። ከዋጋው አንጻርም ደግሞ በተለይ ነጠላ መቀነት ኖሮት ይሄን የመሰለ ወራጅ ጥልፍ ቀሚስ በዚህ ዋጋ የማይታመን ነው እና እንዳልኳችሁ ነው ሳባ ጥበቦች እንለያለን ስራችንም ዋጋችንም ሁሉ ነገር ማለት ነው እና አድራሻችን ደግሞ አዲስ አበባ እና ባህር ዳር ሁለቱም ጋር እንገኛለን ማለት ነው አዲስ አበባ ካራ እንዲሁም ደግሞ ባህር ዳር ደግሞ ዋና ገበያ ማዕከል ቀበሌ አራት እንገኛለን ማለት ነው ስልክ ቁጥር እዚህ ፕሮፋይል ስር ባዮ ላይ አለላችሁ ማለት ነው በቴሌግራም ወይም በዋሳ ብትመጡ ፈጣን መልክት ታገኛላችሁ ፈጣን መልስ ማለት ነው ወይም ደግሞ በ0969066071 ደግሞ አለው በ0969066071 ታገኙናላችሁ ማለት ነው። ስለዚህ የትኛውም አለም ላይ እንልካለን፣ የትኛውም ቦታ እንልካለን። ሀገር ውስጥም ሀገር ውጭም የትኛውን ቦታ ማለት ነው፣ መላክ የሚቻልበት ሀገር በሙሉ ይላካል ማለት ነው። ከእናንተ የሚጠበቀው ማዘዝና ማዘዝ ነው። ግን በመዳን ያለም እንደው እርስ በራሳችሁ ተለክታችሁ ሳይዝ አትላኩልን እባካችሁ። ወይ በባለሙያ ተለኩ፣ በባለሙያ መለካት ካልቻላችሁ ፎቶ ላኩልን፣ በፎታችሁ መሰረት እኛ አውጥተን እንሰራላችኋለን። በጣም ልብስ እያበላሻችሁ ያላችሁ እርስ በራሳችሁ የማይሆን ልኬታ እየላካችሁ ነው። እባካችሁን ብራችሁ እስከጠላችሁ ድረስ ቆንጆ ልብስ ያስፈልጋቸዋል።